አንቺ አምሳል እንዴ፣ አዲ ምንድን ነው ግን የምታወሩ? ታንተው ነው ምንድን ነው? ለኔ ብለሽ ምንድን ነው ምናገኝ? ምንም ቢሆን እህቴ ናት፣ ግን ያለብን ነገር። ሰላም ሰላም፣ ቤተሰቦች እንደምን አላችሁ? ባለ ደናን እግዚአብሔር ይመስገን። ሰሞኑን እንግዲህ በጣም ከባባር ነገሮች እየገጠመኝ ነው፣ ግን ዛሬ የመጣውበት ነገር አንድ ጉዳይ አለ። እሱ ደግሞ ምንድነው ያው ቃል ካላገኘው ነው። ለምን እንደፈለገችኝ ለምን እንደምታገኘኝ አላቀም። ምን አልፈልግም በያታለሁ ነው ቤተሰቦች? እኔ ፍቅርም ቢሆን ሁሉም ነገር በቀለል ባለና ወይም በመግባባት ሲሆን አሪፍ ነው አይደለ? ግን እኔ በአሁኑ ሰዓት ፍቅር ሳይሆን የሚያስፈልገኝ ራሴን ማረጋጋት፣ ራሴን የሆነ በቃ የተሻለ ነገር ማድረግ፣ ራሴን ማዳመጥ፣ ነገሮችን እያስተዋልኩ ነገሮችን ማስተካከል ነው እንጂ ያለብኝ እኔ ፍቅር ውስጥ ምገባበት ወይም ፍቅር እንትን እምልበት ጊዜ አይደለም። ነገር ግን እሺ ይሁን አፈቀረችኝ፣ እሺ ችግር የለውም። ግን እያደረገች ያለችው ነገር ደግሞ ትክክል አልነበረም። ምክንያቱም ሰተሰርች ሊሆን ይችላል የሰፈሮቿ ልጆች እነዚህ፣ እሺ በቪዲዮ አጋጣሚ ቪዲዮ ላይ በቪዲዮ ሰበብ በሆነ በሆነ ሰበብ አገኙ። ግን ልክ አልነበረም ሲያደርጉት የነበረው ነገር እና ማለት እያደረገች ያለችው ነገር ልክ አልነበረም። እኔ አጋጣሚ ሆኖ በቪዲዮ ስመጣ እነሱ ቪዲዮ ላይ ሁለት ወጡ እንጂ ሌሎች እየፎከሩ ቢነ ያለው ግን፣ ዛሬ በጣም ፈልጋለሁ ትልቅ ጉዳይ ማለት ይችላል። ማለት በቃ የመጨረሻ ነው፣ ዛሬ የማገኘ ይሄ መጨረሻ ነው። አዲ ዛሬ በጣም ታስፈልገኛለህ እና ላገኘ ፈልጋለሁ ብላለች። ሀሳቧ ምን እንደሆነ አላቅም። የተለየ አዲስ ነገር ካላት የተለየ ነገር ካላት፣ ኦኬ፣ ችግር የለውም። ግን ጉዳዮች ወደ አላስፈላጊ እና ከባድ ወደሆነ መንገድ እየሄዱ ስለሆነ እነዚህ ነገሮች እኔ ቶሎ መፍታት አለብኝ። ምክንያቱም እሷም ቶሎ ማወቅ አለባት ያለውን ነገር ቶሎ ማወቅ ስላለባት ዛሬ ይነግራታለሁ እና ደግሞ በቃ በጣም ነው እያስጨነቀችኝ ያለችው ግን እኔ ውስጤ ላይ ያለውን ነግራታለሁ እላለሁ፣ ግን እሷ እኮ ምን አስባ እንደምመጣ ማውቀው ነገር የለም። እና አብዛኞቻችሁ ስትናገሩኝ ስትቆጡኝ ነበር፣ እንዴት እንደዚህ አይነት ብልግና ነው፣ እንዴት እንደዚህ ታረጋላችሁ ስትሉኝ ነበር። እኔ ልክ ናችሁ፣ ብልግና ሊሆን ይችላል ያደረኩት ነገር ነገር ግን እኔ ጥሩ ስሜት ላይ አይደለሁም፣ ጥሩ ሙድ ላይ አይደለሁም ማለት ነገሮች

ቆይ፣ እንዴት ነው የምትሄደው? የምነግርህ ነገር አለኝ። ምንድን ነው የምነግርህ? በቃ ትነግራለህ። ምንድን ነው መጀመሪያ? ቆይ፣ ነግራ ምንድን ነው ግን? ምንድን ምንም ቢሆን እህቴ ናት፣ ግን ማወቅ ያለብን ነገር ስለሆነ ቆይ ምንድን ነው? እኔ በጣም ሁላችሁ እያስጨንቃችሁ ነው። አዳምጠኝ። እኔ እኮ ላንተ ብዬ ነው የምነግርህ። ለምን አታዳምጠኝም? ምንድን ነው የምነግርህ? ስማኝ፣ በቃ ይሄን የምነግርህ ነገር ለአንተ አስፈላጊ ነው። እሷ ነች፣ እሺ ተብዬ ነው የምነግርህ። ትልቅ ነገር ነው። አላምድንማ፣ ትረዳኝ። እሷ እኮ ምንም ቢሆን እህቴ ናት፣ ግን አስፈላጊ ነገር ነው። ለእኔ የሚጎዳኝ ነገር ከሆነ ምን ምን ያደርግልኛል? ይሄ ግን ለአንተ ማወቅ ያለብህ ግዴታ፣ ማወቅ አለባት እሺ፣ ንገሪኝ ምንድን ነው ነው እ መጀመሪያን ተረጋግ። እሺ፣ ንገሪኝ። ችግር የለውም። ቃል እርጉዝ ናት። ምን? ቃል እርጉዝ ናት? ምን አይነት ወሬ የምታወሪው ያው እላችሁ ላንተ ብዬ እንደምነግረው ቃል እርጉዝ ናት። እያልሽኝ ነው ያለሽው? አዎ ቃል እርጉዝ ናት። ምንድን ነው የምታወሪው? ጤነኛ ነሽ? አድኔ ላንተ ብዬ ነው እየነገርኩ። ምንድን ነው የምታወሪው? ለምን አትረዳኝም? እርጉዝ ናት እያልሽኝ እኮ ነው እርጉዝ እና ከእኔ ጋር ግንኙነት አላት። ምንድን ነው የምታወሪው? ሰማኛል። ቃል ያረገሰች እኮ አንተ አይደለም አስረግዟት ሄዶ ጠፍቷል። ባሏ ማለት ነው። እና አንተ እንድታሳድገው ስለፈለገች ነው። ምን አው እና ወደኋለሁ የምትለኝ እኔ እሷን ልጅ እንዳሳድግ ነው። በቃ ምንም የሚታመን ሰው የለም ወይ? እኔ ተናገርኩ ለአንተ ብዬ ነው። እህቴ ናት። ምንም ቢሆን እህቴ ናት። ወይ ተረጋጋ ተረጋጋ፣ መጀመሪያ ተረጋጋ። ማለት እርጉዝ ናት ያልሽ ነው? አዎ እርጉዝ ናት። እኔ ነገ እንዳትጎዳ ብዬ እኔ ነገርኩ። እንዴት እንደዚህ ልታስብ ትችላለች? በቃ እርጉዝ ናት፣ ቃል እርጉዝ ናት። አንተ እንድታሳድገው ስለፈለገችው ነው። እንዴት አሰበችው እንደዚህ? እህ እርግጠኛ ነሽ? ልመንሽ ከሌላ ሰው አርግዛለች? አዎ፣ ከሌላ ሰው ነው ያረገዘችው። የምትወደኝ ሁሉ ነገሯ ድራማ እየሰራች ብዬ ነው እየዋሸችኝ ነው። አዎ፣ ዛሬ እንኳን እስቲ ተረዳኝ። እስቲ ዛሬ እንኳን ስማኝ እንዴ። እኔ የእውነት የወደደችኝ የእውነት ያፈቀረችኝ ነበር የመሰለኝ። በጣም ጠማር እንዴ፣ የምትወድ አሁን፣ ለማንኛውም እየመጣች ነው። እየገጠመኝ ያለው ምን ውስጥ ነው

አልነገር ሽውም ትንሽ አታፍሪ ትንሽ አታፍሪ፣ ማለት አንቺ ትንሽ እንደ ለአእምሮች ትንሽ ትንሽ እንትን አይልሽም፣ አይሰማሽም። ምንድን ነው አንቺ በእኔ ላይ ትቀልጃለሽ እንዴ? አዲ እየቀለድክ ነው እንዴ ጽዮን እንዴ? ነገር እንጂ አልነገርሽም እንዴ? ማማ ነግራኛለች እኮ ተነምት ከተረዳለም፣ እንደው እንደዚህም የምትሆነው ለመናገር ምንም እንኳን አልተገደረደረችም። ገባሽ

ስንት ምንድን ነው የምታደርጊው? ምንድን ነው ተፈጠረ? ያለ አልገባኝም። ያክል ሴራ ትሰሪያለሽ፣ ያን ሴራንም ነው። ለምን አዲ ጽዮን ቆይ፣ ሰው ማለት በምን ምንድን ነው ግን? ሰው ማለት ግን እንዴት ነው ግን? ቆይ ግን እንዴት ነው የምትታመኑት? አዲ ምን ነው ጽዮን? ምን አንገታችሁ አንገታችሁን ደፍታችሁ ትገቡና ተሳባብራችሁ ትወጣላችሁ። ማንኛኛን ተልምሳብራ አዲ፣ እኔ ቃል እኮ ነኝ። አዲ እኔ ለአንተ ስንት መስዋዕትነት ከፍ ያለው እኮ አዲ። ለምን ደሞ አትረዳኝ? እሺ እኔ ጽዮን፣ ስለምን እንደሚነገርሽ ወዴ በጣም በጣም ስለምንጎዳ ከመጀመሪያው እውነቱን ብትናገሪ። አዲ ግዘኝ፣ ተባበረኝ፣ እርዳኝ ብትኝ ይሻለኛል። ስለምን እርዳታ ነው የምታወራው? እኔ ካንተ ምንም እርዳታ ፈልጌ አይደለም። እሺ እኔ አንቺ ልጅ የማሳድግበት ምንም አይነት ነገር የለም። የምን ልጅ ነው የምታወራው? ስለምን ልጅ ነው የምታወሩት?

ይቆጫል። እሷ አለቅሽ አለቅሽ፣ ምን ይቆጫል? አዲ እውነት ይቆጫል። እውነታውን አሁን የደረስክበት ግን ይቆጫል። እኔ በጣም የምር በጣም እንዴት እንዴት አድርጊ ልደርሽ ሶርት ልጤነኛ ነች፣ ግን እኔን እኮ ገደልስ እኮ ልከታይ ነበርኩ። እኔ ከምን ተፈዳ ብዬ ነው አዴ ነጋ። አንተ አረጋጋ፣ በቃ ራስን አረጋጋ። አንተ ግን ደግሞ እኮ እርግጠኛ ነች፣ ግን እንደዚህ የሆነችው ልከናቸው እንዴ? አትም ማሽ ነው። አብሬያት እኮ ያደኩት እህቷ ነኝ። እሺ፣ እንዴት ነው ይሄን ነገር እንኳን አታውቂው የምትለኝ? አሁንም እያስመሰለች ነው ማለት ነው። እንዴት? ሰው ተረጋጋ። እንዴት ተረጋጋ። እሷ እኮ እንዲህ ናት። በቃ በጣም ባለጌ የሆነች ልጅ ናት። እሺ፣ ተረጋጋ ተረጋጋ። አሁን የሆነ ቦታ ብ ቤት እንሄዳለን። እኔ ጋ ቤት እንሄዳለን። በቃ ምንድነው የማትረዳኝ? በቃ ምን ናት እኔ አንተን